አቤት የኳስ ፍቅር! ኤፍሬም እና ብሩኬ ቲክቶኩን ቀወጡት። እንዴት ነው እየተደሰቱ ያሉት! እየዘለሉ ነው፣ ቤቱ አልበቃቸውም። ለነገሩ እንኳን አይደለም መደሰት ቀርቶ፣ ሰውየው እኮ እሱ የሚደግፈው ፓርት ስላሸነፈለት ሚስቱን እኮ ነው በጠርሞ ሲያበላሻት፣ ፊቱን ከስክሶ ነው የጣላት። እና ያ ማለት ከደስታ ብዛት ነው። እንግዲህ ያስመታል፣ ደስታም ለካ ያስመታል። ሰላም ሰላም፣ ወደ ቻናል የቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እና በቲክቶክ ዞርዞር ዞር ስልላችሁ እነ ብሩኬ እያበዱ ነው። ከዛ በመቀጠል ደግሞ ብሩኬና ኤፍሬም ተለጥፈው ማለት ነው፣ ፍቅረኛችሁ የአርሴናል ደጋፊ ከሆኑ የምትሏቸውን ነገር አሁን ልነግራችሁ ነው። የሰማሁት ምናምን እነግራችሁና ያው፣ ከዛ በፊት እንግዲህ ለብሩኬ የተጨነቃችሁ ትናንትና ቪዲዮ ላይ ያው ብሩኬ ስሜቱ ልክ አልነበረም። ምክንያቱም አዝኖ ነበረ። በተለይ ወደ መጨረሻው አካባቢ የሚያሳዝን ስሜት ነበረው። አንገቱ እንዲፈታ አርጎ እንዲህ ቅልስልስ ቅልስልስ እያለ ነበር እና ይሄ አሳዛኝ የሆነ ልጅ ማለት የሆነ አሳዛኝ የሆነ ባህሪ ያለው በብሩኬ ላይ ተንኮል የሚታሰብበት ልጅ አይደለም። መጥፎ ነገር የምታደረጉበት ልጅ አይደለም። እውነት ብሩኬ እንደዚህ አይነት ነገር የሚገባው ልጅ አይደለም እና ነገር ግን በቃ ስራ እስከሆነ ድረስ ብሩኬ ከመቻል ውጭ ሌላ ምን አማራጭ አለ? እና ደግሞ ማለት ነው እንዴ፣ አንዳንዴ እኩን ግራ እኮ ነው የምገቡኝ። እባክሽ አታስመስ አላችሁ። ለምን ማለት ለምኑ ነው የማስመስለው? ከዚህ ጋር በቃ ቆርጦ ጣፊ የሆነ ወሬ ማውራት አለብኝ እንዴ? ሀይኒ እንደዚህ ነች ብሩኬ እንደዛ ነው ማለት አለብኝ? ይሄን ነገር መቼም አልልም፣ ኔቨርም አልለው። የማይሆን ነገር ነው ማለትም አልፈልግም። ምክንያቱም ከዚህ ጋር ስራ እንደሆነ እያወኩኝ፣ ለምን ሌላ ነገር ላወራ ለምን እነሱን የሚያጣላ ነገር ላወራ እችላለሁ? የተናገርኩት እኮ ሀይሜ ሰውን ለማሳመን የተጠቀመችው ነገር ነው እንጂ ይህን ነገር አታደርገውም ነው አይደለ? ታዲያ ይህን ነገር በመናገሬ ደግፎ ነው የሚገባ እንጂ አስመሳይ ብትለኝ አይገባም። ምን አይነት ነገር ነው ይህ ሁላቸው? አንዳንዴ በደንብ ስናስብ እስኪ በደንብ ወደ አእምሯችን መለስ ብለን ጠለቅ ልናስብ እና፣ እንዴት ነው አንድ ሴት ልጅ ከአንድ ወንድ ጋር ሆና ከሌላ ወንድ ጋር ሄዳ ቀለበት ልትቀበል የምትችለው? አስቡት እስኪ ይህን ነገር፣ የማይሆን ነገር እኮ ነው ይሄ ነገር እውነት ስላልሆነ ነው እኔ እንደዛ ብያወራሁት። እና ሃይሚ ፕራንክ እየሰራች ነው። ሲቀጥል ደግሞ ሂዳችሁ ከፖስቷ እዩ። ቡቡዬ ተረዳኝ ብላ ነው የፖሰተችው። ሃይሚ ስሬት ስትሆን እንደዚህ አታደርግም። ማቆለማመጥ ምናምን የለም። በእሷ ቤት አልቅሳ ወይም የሆነ ነገር ብላ ነው እንጂ የምትፖስት፣ እንደዚህ ብሩኬ ምናምን እንኳን አትልም። አሁን ግን ቡቡዬ ተረዳኝ ብላ ነው የፖሰተችው። ያ ማለት ልጅቷ ስራ እየሰራች ነው። ስለዚህ በቃ ተዋት ስራ አይ ነው ብሩኬ እየተጎዳ ነው። ምናልባት ፍራንኮ ካላወቀው አውቃለሁ ብሩኬ ልቡ ይሰበራል። በልቡ ውስጥ በጣም ብዙ ነገሮችን እያሰበ ያለ ልጅ ነው አሁን ላይ ማለት ነው። ነገር ግን ደግሞ ያው በአርሴናል ምክንያት አንዴ ሁጭ አድርጎ ረስቶታል እና ያው ወደ አርሴናል ስንሄድ እንግዲህ ብሩኬ እና ኤፍሬም ተለጥፈው ማለት ነው። ምን ይላል ሰውየው፣ ፍቅረኛችሁ የአርሴናል ደጋፊ ከሆነ ዛሬውኑ የምትፈልጉትን ነገር ጠይቁት ያደረጉትን ነገር ጠይቁት ያን ነገር ካደረገላችሁ ያው ያሴን እውነትም ደጋፊ ነው፣ ካልሆነ ደግሞ ምንም አያደርግላችሁም ብሎ የሆነ ሰውዬ ተርቶ ማለት ነው። እሱን ሰምቼ በሳቅ ነው የሞትኩት እና ቀመምዬ ምን ለማለት ፈልጌ ነው? አሁን ቀመሟ ይሄን ፕራንክ ምናምን የሚለውን እርግፍ አድርገሽ ተይው እና ዛሬ ብሩኬን የምትፈልጊውን ነገር ጠይቂልን እና ያው ትናንትና ብሩኬን እንደዛ ሲያብድ እንደዛ በቦክስ ምናምን እንዲህ መሬቱ ሁላ ሲደበድቡት ማለት ነው ሳስበው በቃ ፋሲል ትዝ አለኝ። ትናንትና ደግሞ ስሙ ፋሲል ነው ለካ። ያው እኔ ብዙ ጊዜ ከስና ይጎበዝ አይደለሁም ቶሎ ስማ ሊዝም እና ማን አልኩኝ ሄኖክ አልኩ እና ሄኖክ ድንቁ ደግሞ እንዳይመስላችሁ። እና አስቀሽኛል ግን እና ትናንትና ፋሲል ካጠገቡ ቢኖር እኔ እንጃ በደስታ ብዛት ማለት ነው አፍንጫውን ሁላ የሚለው ነው የሚመስል ፋሲልም ይሄን እናውቀው ነው። ካጠገባቸው ያልተገኘ አልነበረም እኮ እዛ ውስጥ ስታዩት ምናምን የለም ሁለታቸው ብቻ ነበር እያበዱ የነበሩትና ለማንኛውም ውድ የቻናል ቤተሰብ፣ እስኪ እኔም ፈታ እንዳልኩኝ እናንተን ፈታ ብሎ፣ እስከ መቼ እንጨናነቀ እንዴ? ቀመማ እንደሆነ እዛ ጋር ስራዋን እየሰራች ነው። ስለዚህ እናንተም ፈታ እያላችሁ ጠብቋ፣ መጨናነቅ የለባችሁም ለማለት ያክል ነው። እና ውድ ቤተሰብ፣ ላይክ ሰብስክራይብ አድርጎ ወዳችኋለው። ባይ ባይ። ያው እኔ ከሳኩኝ አላቆምም ታውቃላችሁ።